ደብረ ብርሃን ታሪክ ረዘም ያለ ታሪክ ነው ያለው። ከአንድ ሺ በላይ ኢንዱስትሪዎች አሉ ብሎ መውሰድ ይቻላል። ግሪን ሌጋሲ ጋር ተዛማጅ የሆነ የኤሌክትሪክ መኪናዎችን በማምረት የሚታወቅ ነው። አንድ ጊዜ አራት መኪናዎችን መቀባት ይችላል። ከበቆሎ ብቅል ለፋብሪካዎች በማቅረብ ከፍተኛ የውጭ ምንዛሪ በማስቀረት ከፍተኛ ሚና ይጫወታል። ከ100 ሺህ ሊትር በላይ ወተት ለማዕከላዊ ገበያ የሚያቀርብበት ሁኔታ ነው ያለው። ከ300 ሚሊዮን ብር በላይ ወጪ ተደርጎበታል። ይሄ ቦታ ተከራይቼ ነበር ምናልባት በድሉ ብሸት ይባላለሁ። የደብረ ብርሃን ከተማ አስተዳደር ከንቲባ ነኝ። ብለን ከማህበረሰቡ ራእይ የማሰባሰብ ስራዎች አጀንዳ የማሰባሰብ ስራዎች ሰርተን ነበር እና መጨረሻ የተደረሰበት ሶስት ጉዳዮች ነው። የመጀመሪያው ደብረ ብርሃን ቀዳሚ ኢንዱስትሪ ከተማ እንድትሆን ትኩረት አድርጎ መስራት፣ እንግዲህ ቅድም ባልኳቸው ምክንያቶች ኢንዱስትሪ እየመጣና በአጭር ጊዜ ውስጥ በአጭር አመታት ውስጥ ለውጥ እያሳየ በመሆኑ፣ ሁለተኛ ቱሪዝሙ በጣም ከፍተኛ ፖቴንሻል ያለው መሆኑ ነው። ሶስተኛ የቴክኖሎጂ ከተማ፣ የፈጠራ ከተማ እናደርጋለን ነው። ደብረ ብርሃን ከተማን ስናነሳ የደብረ ብርሃን ታሪክ ረዘም ያለ ታሪክ ነው ያለው። በ1446 ዓመተ ምሕረት ነው የተመሰረተችው። ከ600 ዓመት በላይ ታሪክ ያላት ከተማ ነች። እንደሚታወቀው በአገር አቀፍ ደረጃም የሀገር ዋና ከተማ ሆና ያስተዳደረች ነች። በዚህ ደረጃ ሲታይ ከደብረ ብርሃን ከተማ የከተሞች አያት የሚል ስያሜ የነበራት ከተማ ነች። በ1446 በአጼ ዘርዓ ያዕቆብ ነው የተመሰረተችው። ዋነኛውም ስያሜውን ያገኘችው እዚህ አካባቢ ካለው ይሄ የቆምንበት አካባቢ በጣም ታሪካዊ ቦታ የምንለው ነው። በተለይም የታላቁ ቅድስት ስላሴ ቤተ ክርስቲያን እዛ ግቢ ውስጥ ብርሃን በቀስተ ዳመና በመውረዱ አጼ ዘርዓ ያዕቆብ በተለይ እውነተኛ ፍትህ በልጃቸው ላይ ፍትህ ስለሰጡ ብርሃን ከሰማይ ወረደ በሚል ደብረ ብርሃን የሚባለውን ስያሜ እንዳገኘች ብዙ የታሪክ ድርሳናት የሚያሳያሉ። ደብረ ብርሃን ስናነሳ እንግዲህ በርከት ያሉ የታሪካዊ ቦታዎች ያላት ከተማ ነች። እንደሚታወቀው አብዛኛው የሸዋ የሚባለው ታሪክ የመካከለኛው ታሪክ የሚገኝበት አካባቢ ነው። በተለይም አብያተ ክርስቲያናት በስፋት የሚገኙበት፣ የባለፉት ነገስታቶች የሚገኙበት አካባቢ ነው። በዚህ አካባቢ ላብነት እንኳን ብናነሳ ንጉስ አጼ ዘረ ያቆብ ይሄን ከተማ የመሰረቱና ይሄን አካባቢ ያስተዳደሩ ነገስታት ናቸው። እንዲሁም እምዬ ምኒልክ የዚህ አካባቢ በደብረ ብርሃን የአስተዳደር ክልል ውስጥ የሚገኙ ነው። እንደ ንጉሥ ኃይለሥላሴ በዚህ አካባቢ የሚገኙ ናቸው። ሌሎችም ታሪካዊ ቦታዎች ልንጠቅሳቸው የምንችል በርከት ያሉ አብያተ ክርስቲያኖች አሉ። የሰሜነሽ ኪዳነ ምሕረትን መውሰድ ይቻላል። ታላቁ የስላሴ ቤተ ክርስቲያንን መውሰድ ይቻላል። የኮኬለሽ ገዳም፣ አሁን ደግሞ የስውሯ ማርያም መውሰድ ይቻላል። እንዲሁም የሊቼ ስምምነት የሚባለው በአጼ ሚኒልክና በንጉስ ዮሐንስ መካከል የተደረገበት ስምምነት የሚገኘው እዚህ ደብረ ብርሃን ክልል ነው። ከጥቂቱ ለማንሳት ነው የፈለግኩትና በርካታ ታሪካዊ ቦታዎች፣ ታሪካዊ አካባቢዎች ያሉት አካባቢ ነው ብሎ መውሰድ ይቻላል። አሁን ባለው ደረጃ ሰፊ የቱሪዝም መዳረሻ ቦታዎች አሉ። በአማካይ በወር ከ20 ሺ በላይ ቱሪስቶች ይህን አካባቢ የሚጎበኙበት ሁኔታዎች ናቸው ያሉት። ከፍተኛም የቱሪስት ገቢ የሚገኝበት ሁኔታ ነው ያለው። እንደ ከተማም ይህን የቱሪስት ቦታዎች ለማልማት ስራዎች እየተከናወኑበት ያሉባቸው ናቸው። ከቱሪዝም ባሻገር አሁን በቅርብ ጊዜ ቀዳሚ እየሆነ የመጣው ከፍተኛ የሆነ የኢንዱስትሪ መስፋፋት በከተማዋ ይስተዋላል። ስለዚህ ይህን የኢንዱስትሪ መንደሮች ሄደት ብለን ደግሞ ለመቃኘት እንሞክራለን። ከ1958 እስከ 1997 ድረስ ደብረ ብርሃን አራት ኢንዱስትሪዎች ነበሩ የነበሩት። ከዛ በኋላ ነው ለውጥ እየመጣ ዛሬ የመካከለኛም የመካከለኛም ከፍተኛም ኢንዱስትሪ ብሎ ከአንድ ሺህ በላይ ኢንዱስትሪዎች አሉ ብሎ መውሰድ ይቻላል። ይህ አሁን የምንገኝበት ፋብሪካ የፌቤላ ኢንዱስትሪያል ማኑፋክቸሪንግ ኃላፊነቱ የተወሰነ ፋብሪካ ነው። የመኪና መገጣጠም ስራዎችን ነው የሚሰራው። በከተማችን እንግዲህ በአጭር ጊዜ መሬት ተረክቦ ወደ ማምረት ከተሸጋገሩ ፋብሪካዎች ውስጥ አንዱ በመሆኑ በተለይ አሁን ካለው የግሪን ለጋሲ ጋር ተዛማጅ የሆነ የኤሌክትሪክ መኪናዎችን በማምረት የሚታወቅ ነው። ወደ ውስጥ ገብተን ደግሞ እሲ እንጎብኛቸው ነው። ዋነኝነት የፌቤላ የመኪና መገጣጠሚያ ዋናው ስቴሽን የምንለው የመጀመሪያው ስቴሽን ውስጥ እንገኛለን። እዚህ ክፍል የተለያዩ የመኪና ፓርቶች ይመጣሉ። ከአሴምፕሊንግ ጀምሮ ይመጡና እ የመገጣጠሚያ ና ዋናው ፍሬምወርክ የሚሰራበት ነው። ይህ ፍሬምወርክ ከተሰራ በኋላ ወደሚቀጥለው ሴክሽን የሚሄድበት ሁኔታ ና ያለው። ና ሙሉ ለሙሉ እዚህ አሴምፕሊ ክፍል ከፍተኛ የስራ እድል ፈጥሯል። የስራ እድል ከመፍጠሩን በተጨማሪ ወጣቶች እውቀሽ ግርግር ያደርጋሉ። የዶላር ምንዛሬ የሚያስቀርበት ሴክሽን ነው ተብሎ ሊወሰድ ይችላል። ጥሩ ነው፣ መገጣጠሙ በደንብ እየሰራቸው ነው። በጣም ጥሩ በርቱ። ከፍተኛ የሆነ ለትውልዱ የእውቀት ሽግግር ይዞ የመጣ ነው። አገራችንም ያሰበችውን በተለይም የግሪን ሌጋሲ የሚባለውን የአረንጓዴ አሻራ መርሐ ግብር የተገበረ ነው። በኤሌክትሪክ የሚሰሩ ባሶችን ነው በእያመረተ ያለውና አንዱ ከኢንቫይሮመንቱ ጋር የተዛመደ ነው በወጪም ደረጃ በነዳጅ ከሚሰሩ በጣም ከፍተኛ የዋጋ ቅናሽ ያለው በመሆኑ ከአካባቢውም ጋር የተላመደ ፋብሪካ ነው ብሎ መውሰድ ይቻላል። የማምረት አቅሙ በቀንም ከፍተኛ በመሆኑ በነዚህ በነዚህ የተለየ ባህሪ አለው። እንደኛ ደግሞ እንደ ከተማ አስተዳደር ስንወስደው በአጭር ጊዜ ውስጥ ፋብሪካን ገንብቶ ወደ ማምረት በመሸጋገር ድረስ ለሌሎች አሪያና ሞዴል ሊሆን የሚችል ፋብሪካ ነው ብሎ መውሰድ ይቻላል። በዋነኝነት እየተመረተ ያለው የኤሌክትሪክ ባስ ነው። ትንንሽ ሚኒባሶች አሉ። ሌሎችም የቦት የምንላቸው መኪናዎች እየተመረቱ ነው። ግን ፌቤላ በዋነኝነት ሊያመርጥ የሚችለው የኤሌክትሪክ ባስን ለማምረት የተቋቋመ ነው። በዛ ደረጃ ዋነኛው ምርቱ የኤሌክትሪክ ባስ ሆኖ ነው እየቀጠለ ያለው። በኢትዮጵያም ሆነ በምስራቅ አፍሪካ ብቸኛ መቀቢያ ሲስተም ነው ብሎ መውሰድ ይቻላል። አንዱ ዘመናዊነትን የተላበሰ ነው። የዘመናዊነቱ በብዙ መገለጫዎች ልናነሳው እንችላለን። ለምሳሌ ከዚህ በፊት የነበሩ የቀለም ቅቦች ከተቀቡ በኋላ ለማድረቅ መኪናዎች እስከ ሶስት ቀን የሚፈጅበት ሁኔታ የነበረበት ሁኔታ ነው ያለው። ይሄኛው ግን በሶስት ሰዓት ውስጥ ይቀባል። ከፍተኛ የሆነ ልዩነት ነው ያለው። ይህ እንግዲህ የጊዜን በቀላሉ ለመጠቀም ያመቻል፣ የምርታማነትን ሁኔታ በከፍተኛ ደረጃ የሚጨምርበት ሁኔታ ነው ያለው። እሱ ብቻ ሳይሆን በአንድ ጊዜ አራት መኪናዎችን መቀባት ይችላል። እንግዲህ በቀጣይ ደግሞ ወደ ኤሌክትሮሜካኒካል ስቴሽን እንሄዳለን። ኤሌክትሮሜካኒካል ስቴሽን ሄደን የተወሰነና ለማየት እንሞክራለን። የመጨረሻው ሴክሽን የምንለው ይህ ሴክሽን ነው ዋነኛው እዚ ሴክሽን የሚሰራው ከስታንዳርድ አኳያ በትክክል ስራው ተሰርቷል ያልተሰራ የሚለውን የመጀመሪያው ቼክ የሚደረግበት ነው ብዙ ሲስተም ኢንስቶል የተደረገበት ሴክሽን ነው። እዚህ ከተረጋገጠ በኋላ በቀጥታ አገልግሎት የሚውሉበት ሴክሽን ተደርጎ የሚውሉበት ከዚህ በኋላ ሌላ ሴክሽን አይኖርም። ወደ አገልግሎት የሚውሉበት ሁኔታ ነው ያለው። ይሄም ለየት ያለ በደንብ ተረጋግጦ መኪኖች ተረጋግጠው ፋይናሊ መነዳት ይችላሉ ተብሎ አፕሩቭ የሚደረግበት ቼክ የሚደረግበት ተደርጎ የሚወሰድበት እና ከዚህ በኋላ ወደ አገልግሎት የሚውሉበት ፓርት ነው ብሎ መውሰድ ይቻላል። ደብረ ብርሃን ኢንዱስትሪውን ስናነሳ አሁን ባለው ደረጃ በተለይም የማኑፋክቸሪንግ ዘርፉ ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየጨመረ ነው ያለው። በዋነኝነት ደብረ ብርሃን የፌዴራል ኢንዱስትሪ ፓርክ በአሁኑ ልዩ የኢኮኖሚ ዞን ተደርጎ የተሰየመበት ነው አንዱ። ለዚህ ደግሞ በተለይም ባለፉት ሶስት አራት ዓመታት የተሰሩት የኢንዱስትሪ ማስፋፋት መሰረታዊ ለውጥ በማምጣታቸው ነው። አሁን የምንገኘው በከተማችን ከሚገኙት ግዙፍ ኢንዱስትሪዎች መካከል አንዱ በሆነው የብራውን ፉድ ኃላፊነቱ የተወሰነ የግል ማህበር ነው። ይህ ብራውን ፉድ እንግዲህ በከተማችን በአምስት ሄክታር መሬት ላይ በአጭር ጊዜ ሰጥ ነው አንድ ዓመት ባልሞላ ውስጥ ግንባታውን እያፋጠነ የሚገኝ ፕሮጀክት ነው። ይህም ፕሮጀክት በተመለከተ አቶ ደሳለኝ የፕሮጀክቱ አስተባባሪ አጭር ሀሳብና ገለጻ እንዲያደርጉልኝ ጋብዛለሁ። እሺ አቶ በድሉ ውሸት እንኳን ወደ ግቢያችን በሰላም መጡ። እንግዲህ እርስዎ እንደተናገሩት ይሄ ፋብሪካ በ2015 ግንባታውን የጀመረ ሲሆን ብራውንፉድ ኃላፊነቱ የተወሰነ የግል ማህበር በዚህ ደብረ ብርሃን ከተማ ላይ አምስት ሄክታር መሬት ወስዶ ከበቆሎ የተለያዩ አልሚ ምግቦችን ፕሮሰስ ለማድረግ ወደ ግንባታ ገብቷል። እንደሚመለከቱት በአሁኑ ሰዓት ግንባታው ወደ 99 ፐርሰንት አካባቢ ተጠናቆ ኦልሞስት ለማምረት ዝግጁ የሆነ ፋብሪካ ነው። ይህ ፋብሪካ በዋናነት ዓላማው ምንድን ነው? በተለይ በቆሎን አምጥቶ ፕሮሰስ በማድረግ ከበቆሎ ብቅል ከበቆሎ ዱቄትና እንዲሁም ተረፈ ምርት በማምረት እንዲሁም ከበቆሎ አልሚ ምግቦችን ለሕፃናት ፕሮሰስ አድርጎ በማቅረብ የሀገራችንን የምግብ ችግር በመፍታት ረገድ ከፍተኛ ሚና ይጫወታል። በሌላ መልኩ በሀገራችን ባለው የገብስ እጥረት ምክንያት በርካታ የቢራ ፋብሪካዎች ከውጭ ኢምፖርት በማድረግ ገብስን እየተጠቀሙ ይገኛሉ። ያንን ሰብስቲቲዩት የሚያደርግ ከበቆሎ ብቅል የሚሆን ፕሮሰስ በማድረግ ለፋብሪካዎች በማቅረብ ከፍተኛ የውጭ ምንዛሪ በማስቀረት ከፍተኛ ሚና ይጫወታል። በሌላ መልኩ እንግዲህ ይህ ፋብሪካ ከአራት ቢሊዮን በላይ ገንዘብ በመመደብ በአካባቢያችን ላይ ላሉ ስራ አጥ ወጣቶችና እንዲሁም የአካባቢው ማህበረሰብ ከፍተኛ የሆነ የስራ ድል በመፍጠር ረገድ ከፍተኛ ሚና እየተጫወተ ይገኛል። ምናልባትም ከአንድ ወር ከ15 ቀን በኋላ ወደ ምርት በመግባት ለአካባቢው ከፍተኛ የሆነ የገበያ ትስስር በመፍጠር አርሶ አደሩንና የከተማውን ህዝብ በማገናኘት ከፍተኛ ሚና ይጫወታል። በየአመቱ እንግዲህ 1 ነጥብ 2 ሚሊየን ። ኩንታል የሚገመት በቆሎ ፕሮሰስ በማድረግ ለገበያ ያቀርባል። ገበሬውም ገዢ ሲያገኝ ከፍተኛ ዲማንድ ሲፈጠርለት፣ በከፍተኛ ሁኔታ በማምረት ትርፋማ የሚሆንበት እድል ይፈጠራል። አጠቃላይ አሁን የገቡት የማኑፋክቸሪንግ ፕሮጀክቶች ወደ ትግበራ ቢገቡ ከ130 ሺህ በላይ የሚሆኑ ዜጎች የስራ እድል ያገኛሉ። እንደ ደብረ ብርሃን አጠቃላይ እንስሳ ዘርፉ ላይ በጣም ፖቴንሻል አላቸው ከምንላቸው ከሀገራችን አካባቢዎች አንዱ ነው። አሁን የምንገኝበት ቦታ ዜደን ጂ የሚባል የእንስሳት እርባታ ነው። ይህ ሁሉንም የተቀናጀ ይዟል ማለት ይቻላል። አንደኛው የወተት ላሞችን ይዟል። እንደዚሁም ደግሞ የማድለብ በተለይ በግ ፍየልም አሁን ደግሞ ወደ ዶሮ እርባታም እየተሸጋገረ ነው፣ እየተቀናጀ ነው ብሎ መውሰድ ይቻላል። አሁን ባለው ደረጃ ለምሳሌ የወተትን ዘርፍ ብቻ ብንወስደው ከተማው ለማዕከላዊ ገበያ በቀን ከ100 ሺህ ሊትር በላይ ወተት ለማዕከላዊ ገበያ የሚያቀርብበት ሁኔታ ነው ያለው። ይሄ በጣም ከፍተኛ ፖቴንሻል ነው። 150 ሺህ ሊትር በቀን ለማቅረብ ነው ትኩረት ተደርጎ በዛ አመት እየተሰራ ያለው በቀን ስንት ትታለባለች አንዷ ላም ለምሳሌ? ኖ ሰላሳ ሊትር ትታለባለች። ግን ጠዋትና ማታ ነው ታይሚንጋቸው፣ ሶስት ጊዜ በሃያ አራት ሰዓት ውስጥ። በጣም ጥሩ ነው። ማክሲመም ካፓሲቲዋ ስንት ነው? አንድ ላም ስንት ሊወጣት ይችላል? እስከ ሃምሳ የሚወጣቸው አሉ፣ ከዛም በታች ይኖራሉ። በጣም ጥሩ እናመሰግናለን። እንስሳት ሀብትን ካላዘመን ነው ምርት መጨመር አይችልም። ስለዚህ አሁን እዚህ ከቆምንበት ጀምሮ ያለንበት ፕሮጀክት ጀምሮ ሌሎቹም ጋር ተመሳሳይ የማዘመን ስራዎች እየተጠናከሩ ነው ያሉት። ይሄ እየዘመነ ሲሄድ ምርታማነቱ እየጨመረ ሲሄድ፣ ኑሮ መረጋጋቱ ላይ አሉታዊ ተጽዕኖ ያሳድራል። በአገር ደረጃ የሚታቀደው የሌማቱ ርፋት ብለን ካቀድናቸው ግቦች ውስጥ ደብረ ብርሃን ማሳካት ላይ ነው ብሎ መናገር የሚቻልበት ሁኔታ ነው ያለው። የደብረ ብርሃን እድገት በጣም ፈጣን በመሆኑ ትናንትና ደብረ ብርሃን ያቅ የነበረ ሰው ተመልሶ ከሁለት ከሶስት ዓመት በኋላ በማያውቅበት ደረጃ ነው እድገቱ እያደገው። እንደ ደብረ ብርሃን አይነቱ ፈጣን እድገት ያላቸው ከተሞች የቆሻሻው በአግባቡ ማናጅ ካልተደረገ ከተሞቹ ከማደጋቸው ይልቅ ጉዳታቸው የሚያመዝንበት ሁኔታ ነው ያለው። ስለዚህ ያንን መሰረት አድርጎ በከተማችን ችግሮችን ስንለይ የመጀመሪያው የቆሻሻ አወጋገድ ስርዓታችሁ ትክክል አይደለም፣ አካባቢን የሚበክል ነው የሚል መነሻ ተወስዶ ነው ይሄ ዘመናዊ የቆሻሻ ማስወገጃ ግንባታ እንዲገነባ ያስገደደን። መሰረታዊ ሁኔታው የሕዝብ ፍላጎት የሚለውን ለማንሳት ነው። አካባቢው ማህበረሰብ ሊበክል የሚችል አይደለም ኢንቫይሮመንታል የአካባቢው በክለት በማያስከትል ለዛ ተስማሚ እንዲሆን ማድረግ፣ በሁለተኛው ደግሞ ኢኮኖሚካል ጠቀሜታ እንዲኖረው ማድረግ፣ መጨረሻ ደግሞ ዜጎች ይሄ ቆሻሻ ማስወገጃ ቦታ መሆኑን ረስተው ሊዝናኑበት የሚችል ሪክሪኤሽን ሴንተር ኤሪያ እንዲሆን ተፈልጎ ነው እየተሰራ ያለው። ቅድም ሳነሳ እንደነበረው ከሶስት መቶ ሚሊየን ብር በላይ ውጪ ተደርጎበታል ይሄ ቦታ ግንባታው ሲጠናቀቅና 98% ና በላይ ደርሷል። አሁን ባለው ደረጃ ትንንሽ የማስተካከያና የማጠቃለያ ምዕራፎች ነው የሚቀሩት። እንግዲህ ከ15 ዓመት በላይ እያገለግላል ነው። የአሰራር ስርዓቱ ሁለት ሴሎች አሉት። አንደኛው ሴል ይሄ የቆምንበት ነው። ቀጥሎ ደግሞ በዝ ልክ የሚሆን ተመሳሳይ ሴል አለው። ከፍታው ከስድስት ሜትር በላይ ከፍታለው። እስከ ሰባት ሜትር የሚደርስ ከፍታለው፣ በዛ ልክ ነው። እንግዲህ ደረጃ በደረጃ ነው ቆሻሻ መጀመሪያ ዳምፕ እየተደረገ ከዛ በኋላ በሂደት የሚመጣው አንዱ ሴል ከሞላ በኋላ ወደ ሁለተኛው ምዕራፍ የምንሸጋግርበት ላይ ነው። በኋላ ትሪት እየተደረገ በቀጥታ ለመስኖ አገልግሎት ለሌሎች አገልግሎት ውሃው እንዲያገለግል ይደረጋል። በሀገር አቀፍ በጣም ተወዳዳሪ የምትላቸው የቆሻሻ ማስወገጃ ነው። በክልል ደረጃ እንደ ብቸኛ አድርጎ መውሰድ ይቻላል። እንግዲህ ደብረ ብርሃንን በቆሻሻ አወጋገር ስርዓት በሚቀጥሉት ዓመታት ሞዴል ያደርጋታል ተብሎ የተሰራ ፕሮጀክት ስለሆነ ብዙ ሊማርበት የሚችል ከአካባቢው ማህበረሰብም ግጭትን የማይፈጠር ፕሮጀክት ስለሆነ ሁሉም ሊያሰፋው የሚችል ፕሮጀክት ነው ብሎ መውሰድ ይቻላል። ቅድም የደረቅ ቆሻሻውን ለማየት ሞክረናል። አሁን የምናየው ይሄ የፍሳሽ ቆሻሻ ማስወገጃ ዘመናዊ ተደርጎ እየተገነባ ነው ያለው። ግንባታው የተጀመረው በአጭር ጊዜ ውስጥ ነው። አሁን ፕሮጀክቱ እየተጠናቀቀ ነው ያለው። እንግዲህ 82 ፐርሰንትና በላይ ፕሮጀክቱ ደርሷል። አሁን ባለው ደረጃ በጣም ፈጣን የፕሮጀክት አፈጻጸም ነው ያለው። ይህ ፕሮጀክት ሲጠናቀቅ የከተማውን የፍሳሽ ላይ የሚስተዋለውን ችግር ከየቤቱ ከየትኛውም አካባቢ የሚወጡ ፍሳሾች እዚህ መጥተው ትሪት ይደረግና ውሃው ለአሁንም ለመስኖም ለሌላ አገልግሎት እንዲውል ተደርጎ የሚለቀቅበት ሁኔታ ነው ያለው። እንግዲህ እስከ ሰኔ ባለው ሂደት ውስጥ የሚጠናቀቅበት ምዕራፍ ነው የሚኖረው። በዛ ዓመት ይጠናቀቃል። በዛ ዓመት ተጠናቅቆ በቀጥታ የሚቀጥለው በጀት ዓመት በሚባለው በቀጥታ ወደ ትግበራ የሚገባበት ሁኔታ ነው ያለው። እንግዲህ ደብረ ብርሃን በሁለቱም ደረጃ ስናይ፣ በደረቅ ቆሻሻ ማስወገድ፣ በፍሳሽም ማስወገድ ሞዴል የምትባል ከተማ ትሆናለች። እንግዲህ ይሄ ከ300 20 ሚሊዮን ብር በላይ ነው የተበጀተለትና እየተገበረ ያለው። ቅድም ሳነሳ እንደነበረው ይህም ለረጅም አመታት እንግዲህ ከ15 ከ20 አመት በላይ አገልግሎት ይሰጣል ተብሎ ነው እየተሰራ ያለው። በዋነኝነት ወደ ኮሪደር ልማት ከመግባታችን በፊት እንደ ደብረ ብርሃን እንዴት እንፈጽመዋለን የሚለውን የጋራ ውይይት በየደረጃው ከማህበረሰቡ ጋር አድርገናል። በምክር ቤት አጸድቀን ወደ ተግባር የገባንበት ሁኔታ ነው ያለው። ወደ ተግባር ስንገባ ሁለት አይነት ዲዛይኖችን አሰርተን የገባ ነው። የዋናው ከአዲስ አበባ ደሴ ባለው ዋናው አስፋልት ላይ የመንገድን ታሳቢ ዋናውን የአስፋልት መንገድ ታሳቢ ያደረገ የመንገድ ኮሪደርን ታሳቢ ያድርገናል። ሁለተኛ በግራና በቀኝ ከዋናው መንገድ 50 ሜትር 50 ሜትር የመጀመሪያውን ኮመርሽያል የሚባለውን የንግድ ኤሪያ የሚባለውን የአርባን ዲዛይን እንዲሰራለት ነው የተደረገው። የዋናውን አስፋልት መሰረት ተደርጎ በዚህ አመት እናጠናቀቃለን ሁሉንም ፓኬጅ አሟልተን ብለን የሶስት ኪሎ ሜትር የኮሪደር ልማት ነው። በሌላ በኩል በጣይቱ ክለፍ ከተማም እንደዚሁ ከ1 ኪሎ ሜትር በላይ የሶስተኛ ወገን የማጽዳት ስራዎች ተሰርቷል። በዙ ኮሪደር እንደዙም አንድ ኪሎ ሜትር ተጠርቷል። የማጽዳት ስራ የተሰራበት ሁኔታ ነው ያለው። ይሄ ምን አካቷል ካልን የመንገዱ ኮሪደር አንደኛው አረንጓዴ ልማት እንዲኖረው ግሪነሪ እንዲኖረው ይደረጋል። ቀጥሎ የሳይክል ላይን እንዲኖረው ይደረጋል። ከዛም የመንቀሳቀሻ የምንለው ወይም ወኮ የምንለው የእግረኛ መንገድ ያካተተ ይሆናል። በተለይ ይሄ ሶስት ኪሎ ሜትሩን በዛ አመት ጀምረን የምናጠናቅቀው ነው የሚሆነው በዋነኝነት ግን የደብረ ብርሃንን ታሪክን መሰረት ያደረጉ የቀለም ቅቦች እንዲኖሩ የኮሪደር ዲዛይኑም ያንን ታሳቢ ያደረገ እንዲሆን አብሮ ተዋህዶ በአርባን ዲዛይን የተካተተ ስለሆነ የከተማውን ታሪክ ይገልጻል ብለን ነው የምናስበው። በሉ በርቱ፣ ይችን አጠናቁ። ዛሬ አጠናቃችሁ፣ ጠዋት ደግሞ መጥቻያት አለው። በጣም ጥሩ። ሰዎች ነበር የሚኖሩት። ከዚህ በፊት የት ነበር የሚኖሩት? እዚህ ሳልመጣ ተከራይቼ ነበር። የሚኖሩ ምብልነት ምንም ማይንካ ምንም ማይንካችሁ እናቴ፣ እሱ ይጠብቅልኝ። የማርያም ልጅ ይጎልበታል እሱ ሱታለ ምንም አይጎልበት። እናንተም ደግሞ ምንም አላጓደላችሁ። እግዚአብሔር ለእናንተ መደገፊያ ይዘዝላችሁ እናቴ። ጥገናም በአዲስ ቤት ግንባታ ወደ 462 ቤቶችን ገንብተን አስተላልፈናል። በጣም ከፍተኛ ንቅናቄ የተደረገው በዚህ ደረጃ በስፋት እየተገነባ ነው ያለውና እንደ ደብረ ብርሃን ከተማ ዝቅተኛ ላላቸው ገቢ ላላቸው የህብረተሰብ ክፍል ቤት መገንባት እንደ ባህል ሆኖ ሆኖ እየተሰራ ያለው እንሆን ለመናገር ደብረ ብርሃን አንዱ ትኩረት ከሰጣቸው ሰው ተኮር ተግባራት የምንለው ዝቅተኛ ቤት አቅርቦት ነው። በባለፉት ዓመታት በጣም ሰፊ ሁለት ሶስት ዓመት ከ5 ሺህ በላይ የሚደርሱ ዜጎች የመኖሪያ ቦታ እንዲያገኙ የተደረገበት ሁኔታ ነው ያሉት። እነዚህ የምንገነባቸው ደግሞ መሰረተ ልማት እንዲኖራቸው፣ ውሃ እንዲኖራቸው፣ መብራት እንዲኖራቸው፣ ቢያንስ መጸዳጃ ቤት የጋራ መጸዳጃ ቤት እንዲኖራቸው እና ኩሽና የጋራ እንዲኖራቸው ተደርገው ነው እየተሰሩ ያሉት ከተማው ለሁሉም ዝቅተኛ ገቢ ላለው፣ ከፍተኛ ገቢ ላለው፣ መካከለኛውም የሚሆን ከተማ አድርጎ መስራት ስለሚጠይቅ ያንን ትኩረት ያደረጉ ሥራዎች በስፋት እየተከናወኑ ያሉበት ሁኔታ ነው ያለው። ሞይ እናመሰግናለን። እግዚአብሔር ስጥልን። ችግር የለም። በቀ